ክቡራትና ክቡራን እንደምን አረፈዳችሁ ዕለተ ማክሰኞ ቶክስፖርት አማርኛ ተመልሷል። ዛሬ እንግዲህ ታላቁ ቻምፒንስ ቻምፒየንስ ሊግ ይመለሳል። አርሰናል ከሪያል ማድሪድ በርካታ ጉዳዮች የምናነሳ ይሆናል። ከዛ በፊት ግን ዩቲዩባችንን ሰብስክራይብ፣ እንዲሁም ሐሳብ አስተያየታችሁን ኮሜንት ሳጥኑ ላይ አስቀምጡልን በእናንተ ሐሳብን በረታልን። እንግዲህ ወደ ዛሬው መረጃችን አለፍ ስንል ያው በመግቢያው እንዳልነው አዎ በመጀመሪያ የምናገኘው እንግዲህ የአርሰናልና የሪያል ማድሪድን ጉዳይ ነው ስለ አርሰናልና ስለ ሪያል ማድሪድ እንግዲህ ብዙ ነገሮች ተብለዋል። እኛ ደግሞ ያልሰማችሁትም ብለን የምናስበውን ነገሮች እናቀርብላችኋለን። አዎ እንግዲህ በጣም አሪፍ በነገራችን ላይ አርሰናል እና ሪያል ማድሪድ ከዚህ በፊት ሁለት ሺህ ስድስት ላይ ነው ለመጀመሪያ ጊዜ ተገናኙት። እንግዲህ ከዛ በፊትም ተገናኝተው አያውቁም ነበረ። እንግዲህ በዛ ጨዋታ ጀብድ ፈጽመዋል ማለት ነው ከእንግሊዝ ቲም አዎ እንግዲህ አርሰናሎች ከእንግሊዝ ቲም እንደሚታወቀው ማድሪድን በርናባው ድረስ ሄዶ ያሸነፈ የመጀመሪያውም የመጨረሻውም ቲም ነው እስካሁን ባለው። አው እንግዲህ ከእንግሊዝ ባለው ታሪክ ማድሪድን ሳንቲያጎ በርናባው ላይ ሄደው አንድ ለባዶ በቴሪ ሆነሪ ጎል አርባ ሰባተኛው ደቂቃው ላይ ባስገባው የመጀመሪያው ፌዝ ላይ የነበር እሱ ጌም፣ እንዲሁ ኳርተር ፋይናል የተገናኙት። አው ከዛ ጨዋታ ጋር እንግዲህ ተያይዞ የሚነሳ ሀሳብ ያኔ አርሰናል የተጠቀመበት ስትራቴጂ የምን ነበረ ማሪድን በርናቦሌ ለማሸነፍ የሚለው ሀሳብ በጣም መነሳት አለበት። አዎ እውነት ነው። የሚገርመው በሁለቱንም ነገር አሁን ይሄ በዚህ ሰዓት ያለውን የአርሰናል ቲም እና በ2006 ወቅት ማድሪድን ያገኘው ቲም የአርሰናል ቲም የሆነ የሚያመሳሰላቸው ነገሮች አሉ። በተለይ ደግሞ ወደኋላ ዲፌንሱ አካባቢ ስንሄድ ያኔ የነበረው ሶሊድ የሆነው ዲፌንስ በነካምቤል የሚመራው እነ ሴንድሮስ በጣም አሪፍ ኳሊቲ የነበራቸው ተጫዋቾች ነበሩ። አሁንም እነ ሳሊባን ማንሳት እንችላለን። እነ ቲምበር ማጋሊስ መጎዳቱ የሚታወቃል። ግን ኪር ባለፈው ከኤቨርተን ጋርም በነበረው ጨዋታ ጥሩ እንቅስቃሴ ማድረግ ችሏል። አዎ ያው አርሰናል ብዙ ጊዜ በዲፌንሱ በጣም ጥሩ ከሆነ፣ ያው ከፊት መስመር ላይ የሚታወቅ ችግር አለ። ከነድክመቱም ቢሆን አሁን ደግሞ እነ ቡካዮ ሳካ እነ ማርቲኔሊ የጥሩ ሆነው የተመለሱበት አጋጣሚ ነው። ስለ ምንም ቢሆን ምናልባት ፊትነሳቸው ላይ ጥሩ ፊትነሳቸው ላይ የምናውቀው ፊትነሳቸው ላይ ላይኖሩ ይችላሉ ላይመጡ ይችላሉ። ግን ቢያንስ የነቡካዮሳካ በመለስ በጣም ጥሩ ዜና ነው። ትላንትና የጋዜጣዊ መግለጫ ላይ ቡካዮሳካ ይህን ማሊያ ለብሶ በቃ ይህን የሚወደውን ደጋፊ መካስ እንደሚፈልግ በዚህ ማሊያ ማሸነፍ ጨዋታዎችን ማሸነፍ እንደሚፈልግ እና የራሱን ታሪክ መጽሐፍ እንደሚፈልግም ተናግሮ ነበር። ሪያል ማድሪዶችም እንግዲህ እንደምናውቀው የፊት ለፊት መስመር ላይ ብዙ ችግር የለባቸውም። ተከላካይ ላይ ነው ምሁር ክፍተታቸው። አርሰናል ያንን እድል ተጠቅሞ እንግዲህ ግቦችን ማስቆጠር የሚችል ከሆነ ቅድሚያ ግብ እንዳይቆጠርበት በደንብ የሚከላከል ከሆነ የማድሪድን ጨዋታ እኔ ይሸነፋል የሚል ሀሳብ የለኝም። የእኔም ሀሳብ እንደዚህ ተመሳሳይ ነው። የሚገርም ነገር አርሰናል ከ2009 ወዲህ የኳርተር ፋይናል አሸንፎ አልፎ አያውቅም። ባሳለፍነው ዓመትም እንዲሁ ከባየር ሙኒክ ጋር በኳርተር ፋይናል ተገናኝተው በሜዳው ሁለታቻ ተለያይቶ በባየር ሙኒክ ሜዳ ደግሞ አንድ ለባዶ ተሸንፎ ነበረ ከኳርተር ፋይናል የወጣው አርሰናል። በጣም ጥሩ ነገሩ በሜዳው ያሸንፉ። አሁን በተለይ በዚህ በቻምፒዮንስ ሊግ እያሳየን ያለው በሜዳው የሚሸነፍ ቲም አይደለም አርሰናል። ምናልባት ከሜዳው ውጪ በሚያደርገው እሱን አናቆም፣ በሰአቱ ስለሱ ምናወራ ይሆናል ግን አሁን ባለበት ስታት በምናየው መረጃዎችን በምንመለከትበት ረገድ ግን ልክ እንደ ኦፕታ እራሱ የኦፕታ አናላይሲስ ራሱ የሚያሳየው አርሰናል አርባ አንድ ፐርሰንት ያሸንፋል፣ ሪያል ማድሪድ ደግሞ ወደ ሰላሳ አንድ ፐርሰንት ገደማ ነው የተሰጠው። ግን በቃ ይሄ የሆነ ፕሩፍ ያረገለድ ይመስለኛል። በተለይ በአውሮፓ መድረክ አርሰናል በርካታ ክሊንሽቶችን ጠብቀ የወጣ ቲም ነው። ባሳለፍ ነው የፔስቪ ጨዋታ ላይ ብቻ ሁለታቻ ተለያይቷል እንጂ በርካታ ክሊንሽቶችም የነበሩት የአውሮፓ መድረክ ያስተናገደበት ነው እና ጠንካራ የተከላካይ መስመር ያለበት በጣም ጠንካራ የሆኑ ዲፌንስ ሚድፊልደር ያለው ቲም ነው አርሰናል እና የሜዳውን ይሄ በሜዳው የሚያደርገውን ጨዋታ ያናይል። በተለይ በተለይ በቃ ይሄ በጣም የከፋ ውጤት ለአርሰናል ቢሆነው አቻርም የሆነው ከማድሪድ ጋር። ከዚህ ጋር ተያይዞ ደግሞ መነሳት ያለበት ማድሪድ የመከላከል ቦታው በጣም ክፍት እንደሆነ ያው ሁላችንም ያስተዋልነው ጉዳይ ነው። መደዳ ጨዋታዎችን መመልከት እንደቻል ነው። ኢቭን ከሪያል ሶሲዳድን ጋር እንኳን አራት ግቦችን አስተናግዶ አራት እኩል ያለቀን ጨዋታ እናስታውሳለን። የማድሪድ አንደኛው ኳሊቲ ብዬ የማስበው ኔ ግብ ይቆጠርበታል፣ እሱም ማስቆጠር አይከብደውም። ግን ያ ማለት ደግሞ እንደ አርሰናል ለሚከላከል ቲም ዲፌንሱ በጣም ጠንካራ ለሆነ ዲፌንስ ላለው ቲም ይህንን ሁሌ ማስቀጠል ከባድ ነው የሚሆንበት። ማድሪድ አትሌቲኮ ማድሪድ በጣም ያው በጣም ፈትኖት በፔናሊቲ ኢቨን ፔናሊቲው ራሱ አሳማኝ ባልሆነ ግን በነበረ ህግ በነበረ ህግ ምክንያት በዛ ፔናሊቲ በአልቫሬዝ ፔናሊቲ ምክንያት አትሌቲኮ ማድሪድ እንዲወድቁ ሆነዋል። ግን እውነት ስረው ማድሪድን የሚከላከል ቲምና በመልሶ ማጥቃት ጥሩ የሆነ ቲም ያስቸግረዋል። ግን ምንድን ነው ያሉት፣ ባለፈው አንቾሎቲ ጋዜጣዊ መግለጫ ሲሰጡ በአርሰናል ጌም የተለየ ማድሪድ ሞር ሊያጠቁን እንደሚችሉ እንገምታለን። ግን የተለየ አይነት ማድሪድ ልናሳያችሁ እንችላለን። ምክንያቱም በዲፌንሱ ሌላ አዲስ ነገር ጠብቁ ይመስላል የአንቸሎቲ ንግግር እና ምናልባት በዛ መልኩ ከተዘጋጁበት አናቅም። ግን ያው አርሰናል በጣም ጥሩ ነገሩ በሜዳው በቻምፒዮንስ ሊግ እየተሸነፈ አለመሆኑን የሚያሳዩ ነው። ግን ያው ጥሩ ተጫዋቾች አሉት በማንኛውም ሰዓት የራሳቸውን ቴክኒካል ብቃት ተጠቅመው የሆነ በቃ ነጥብ ሊያሳጡ የሚችሉ ትልልቅ ተጫዋቾች አሏቸው ማድሪዶች ሲጀመር ሽፋን ይፈልጋሉ። የማድሪድ የፊት ለፊት ስትራይከሮቹ፣ ዊንገሮቹ፣ አታኪንጎቹ ሙሉ በሙሉ ማድሪድ የአለማችንን እንግዲህ እንቁ ተጫዋቾችን የያዘ ቲም እንደሆነ ይታወቃል። እምባፔን፣ ቪኒሽስ ነ ሮድሪጎ፣ ነሪችንቨና ብራሂም እንኳን ተቀይረው ሲገቡ የሚሰሩትን ነገር ማንሳት ይቻላል። ያ ያ ማድሪድን ግብ ለማስቆጠር ብዙ ላይ ቸግሩ ይችላል። እንግዲህ የራሳቸውን በቃ ትልቁ ድክመት የሚሆነው ማድሪድ ጋር በመከላከሉ ነው። በተለይ ደግሞ ይሄ መልሶ ማጥቃት ጨዋታ የሚጫወት ቲም ለማድሪድ በጣም ከባድ እንደሆኑ እየተመለከት ነው። ኢቨን ይህንን ማለት የምንችልበት ራሱ ማንቸስተር ዩናይትድ ከሪያል ሶሲዳድ ጋር የነበረውን ጨዋታ ማስታወስ እንችላለን። ከዛም ከሪያል ማድሪድ ጋር ግን በርካታ ጎሎች ሊቆጠሩ ችለዋል። ኢቨን በማንቸስተር ዩናይትድ ዲፌንሱ ያን ያህል ጥሩ ባልሆነበት በዚህ አመት ምንድነው ሪያል ሶሲዳድ ሪያል ሶሲዳድ ሲቸገር አይተነዋል። ሪያል ሶሲዳድ ግን ማድሪድ ላይ ጎል ለማስቆጠር ሲቸገር አላየ ነው የገባበት ነው እዛ ይገባል እዚህ ይገባል የሆነ ባስኬት ነበር በቃ ለማግባት ምንም ሲቸገሩ አታይም ተከላካዮቹ በጣም ይክ ናቸው አይናበቡም እርስ በርስ የሚሰነጠቅ ኳስ ሙሉ በሙሉ ላይ በረኛውን እያጋለጡት ነበር ከዚህ አንግል ስታየው በጣም ጠንካራ ነገር ጠንካራ ፈተና ይገጥማል ብዬ ነው የማስበው ማድሪድን በዚህ ሁኔታ እንትን የሚል ከሆነ የሳካ መነሳት በተለይ ደግሞ ኦዴጋርድና ሳካ ተናበው ፕሪሚየር ሊግ ላይ ሲያደርጉ የነበሩትን ነገር የሚያደርጉ ከሆነ ይሄ ይሄ ነገር ሞር ይጎዳሉ ብዬ አስባለሁ እና ባለፈውም ደግሞ የማድሪድን ጨዋታ ማንሳት ይኖርብናል ሁለት ለአንድ የሸነፈውን ጨዋታ በቫሌንሺያ ነው የተሸነፈው አዎ በዘጠና አምስተኛ ደቂቃ ላይ ባለቀ ሰዓት በተቆጠረበት ጎል እንግዲህ መሸነፍ ችሏል በነገራችን ላይ ማድሪድ የቻምፒዮንስ ሊግ ቅድም አንተ እንዳልከው የቻምፒዮንስ ሊግ መደዴት በቃ በየአመቱ ዋንጫ የሚዘግን ቲም ነው እና ትንሽ እሱ ልምዳቸው ትንሽ ሊከብድ ይችላል። ግን ምንድን ነው በጣም በእርግጠኝነት መናገር የምችለው አርሰናል ቀላል ተፎካካሪ ሆኖ ብቻ የሚቀርብ አይመስለኝም። ለማድሪድ ካለበት ክፍተት የተነሳ አርሰናልም ከነጉዳቱም ቢሆን ጥሩ ተፎካካሪ፣ ጥሩ ጨዋታ የምንመለከት ይመስለኛል። በደንብ ከዚህ ጋር ደግሞ ተያይዞ አሁን ብዙዎች እያነሱት የሚገኙት አርሰናል ብዙ ጊዜ ዳኛ እንደሚበደል ፕሪሚየር ሊግ ላይ ብዙ ሀሳቦች ይነሳሉ፣ በተለያዩ ሳይቶች ላይ እናያለን። ብዙ ሌጀንዶች እንኳን ይሁን ይህን ነገር ሲያነሱት ሰምተናል። ሻምፒየንስ ሊግ ላይ ይሄ ነገር በብዛት ይስተዋላል ብዬ አላስበም። ያው በእርግጥ ማድሪድ ትልቅ ቲም ነው የዳኝነት እንትን ሊያገኝ ይችላል ምናምን የሚል ሀሳብ ቢኖርም፣ ግን ደግሞ ሻምፒየንስ ሊግ እንደመሆኑ መጠን ብዙ ነገሮቹ ክሊር ናቸው ብዬ አስባለሁ፣ የዳኝነት መድሎም ይኖራል ብዬ አላስበም። አርሰናል እራሱን አጠንክሮ በስነ ልቦና ተዘጋጅቶ የሚመጣ ከሆነ ይህንንም ነገር ማለፍ ይችላል እያስባለሁ፣ እንደግል በጣም አሪፍ እውነትን ነው። ያው ቻምፒየንስ ሊግ ዳኝነቱ በጣም በጣም ኮንሲስተንስ ነው። ምንም በተለይ ከሊጉ በተለይ ከእንግሊዝ ሊግ ዳኞች ጋር እናነጻጽረውም የዳኝነት ስርዓት የለም፣ በጣም ኮንሲስተንስ ነው። ግን ያው በጣም ትልቅ ጨዋታ ነው፣ ገራሚ ጨዋታ የምንመለከት ይመስለኛል። እንግዲህ የአንተን ግምት እስኪ ያው እኔ ግምት ላይ ብዙም ጎበዝ አይደለሁም። ግን ያው ይሄ ጨዋታ ብዙ ጎል ይኖረዋል ብዬ አላስበም። አርሰናል አንድ ባዶ ያሸንፋል ብዬ አስበ። እንግዲህ እንደ እኔ ግምት ደግሞ አይ ቲንክ አንድ ሶስት ለሁለት ምናም ያልቅ ይመስለኛል፣ በአርሰናል አሸናፊነት። እንግዲህ ጨዋታው የምናየ ይሆናል። መልካም ጊዜ የሆንላችሁ። እንግዲህ መልካም ጨዋታ ተመኘን። ቻናላችን አዲስ ከሆናችሁ ሰብስክራይብ አድርጎን ሀሳብ አስተያየታችሁን ኮመንት ሳጥኑ ላይ ጻፉልን። አብራችሁን ስለነበራችሁ ከልብ እናመሰግናለን። ቶክስፖርት አማርኞች ነበርን።